ተመልሰናል እንግዳ ጋብዘን ስለ ፀሎተ ሐሙስ ደግሞ የተወሰኑ ሀሳቦችን ደግሞ እንለዋወጣል። አዎ እንግዲህ የኢየሱስ ክርስቶስ መከራው በሚታሰብበት በዚህ የህማማት ሳምንት ደግሞ ያለፉት ሶስት ቀናት በስግደት በተመስጦት አልፎ ዛሬ ፀሎተ ሐሙስ ላይ ደርሰናል። እኛም ይሄንን ልዩ ታላቅና በአማኞች ዘንድ ቅዱስ ተብሎ በሚታሰበው ቀን እንግዳ ጋብዘናል። እንግዳችን ዲያቆን ዶክተር ዳዊት ከበደ ይባላሉ። እዚህ ስቱዲዮ ስለተገኙልን ከልብ እናመሰግናለን። አመሰግናለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ ጃንደረባ ትውልድ የቦርድ ሰብሳቢና የሀይማኖት መምህር ናቸው። ከእሳቸው ጋር ቆይታ እናደርጋለን። አብራችን ቆይታ ተመልካቾቻችን። እንግዳችን እስቲ ከእለቱ ስያሜ እንነሳና የዛሬዋ ዕለት ፀሎተ ሐሙስ ትባላለች። የዚህ መነሻ ምን ይሆን? እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ለሰላሳ ሶስት አመት ከሶስት ወር ነው የተመላለሰው ስለዚህ ለመጨረሻ ጊዜ ያሳለፋት የመጨረሻዋ የክርስቶስ ሐሙስ ናት ይችለት ማለት ነው። ስለዚህ ክርስቶስ የመጨረሻውን ሐሙስ ያከናወናቸውን ዋነኛ ነገሮች ቤተክርስቲያን የምታስብበት ነው። ከስቅለቱ በፊት ያለችው የመጨረሻዋ፣ ከአርብ በፊት ያለችው የመጨረሻ ሐሙስ በዋነኝነት እንግዲህ አራት ነገሮች ናቸው በዚህ እለት የሚታሰቡት ማለት ነው። የመጀመሪያው እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ህብስቱንና ወይኑን ይሄ ሥጋዬ ነው ይሄ ደግሞ ደሜ ነው ብሎ የሰጠበት የምስጢር ቀን ይባላል። ይህ ቀን የብሉይ መስዋዕት አልፎ አዲሱ መስዋዕት በክርስቶስ ደሜ የተመሰረተው አዲስ መስዋዕት የተመሰረተበት ምስጢረ ቁርባን የተመሰረተበት ዕለት ነው፣ የመጀመሪያው። ሁለተኛው ደግሞ ክርስቶስ ከዚህ በፊት የሐዋርያትን የደቀ መዛሙርቱን እግር ያጠበበት ሕጽበተ እግር በመሆኑ የትህትና ቀን የፍቅር ቀን ይባላል። ከዛ በዘለለ እንግዲህ የጸሎት ሐሙስ ተብሏል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ካስተማረ በኋላ ወደ ደብረ ዘይት እየወጣ ብዙ ጊዜ በምሽት ጸሎት ያደረግ ነበር። ስለዚህ ለመጨረሻ ጊዜ በጌቴ ሰማኔ ስለ ሰው ልጆች ብሎ የላብ ደም እስኪወጣው ድረስ የጸለየበት የሰዎችን የአዳምን ልጆች ጭንቀት የተጨነቀበት የጸሎት ያደረገበት ቀን በመሆኑ የጸሎት ቀን ይባላል ማለት ነው። የመጨረሻው ደግሞ በዚህ እለት ነው እንግዲህ ያስቆሮቱ ይሁዳ ክርስቶስን አሳልፎ የሰጠው ማለት ነው። ስለዚህ እነዚህ አራት ዋና ዋና ነገሮች የሚታሰቡበት እለት ነው የጸሎት ሐሙስ። አዎ፣ እንግዲህ የትንስ ከትንሳኤ ቀድማ ያለችው ሐሙስ እንግዲህ ከጸሎት ባሻገር ትህትናም የሚሰበክባትና የትህትና ምሳሌን ተደርጋ የምትወሰድ እንደሆነ ቀደም ብሎ እርሶም ሲያነሱት ነበር። ጌታችን ኢየሱስ ክርስቶስ ያደረገውን ነገር መነሻ በማድረግና ኢየሱስ ዝቅ ብሎ የደብቀ መዛሙርቱ ነገር ከማጠብ ጋር በተያያዘ ሊቃውንቱ በርከት ያሉ ነገሮችን ያነሳሉና ምእመኑ ግን ከዚህ ተግባር ምን ይማር የሚለውን ነገር ብናነሳው አሁ፣ እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን ወይም የተማሪዎቹን እግር ጎንበስ ብሎ አጥቧል። ይሄ እጅግ በጣም የሚደንቅ ነው። ክርስቶስ አምላክ ሲሆን የሐዋርያትን እግር ማጠቡን እንደመዋረድ አልቆጠረውም፣ እና ትህትናን ከክርስቶስ የምንማርበት ነው። ዝቅ ብሎ እግርን ማጠብ በብሉይ ኪዳን የባርነት መገለጫ ነው በነገራችን ላይ ለምሳሌ በኦሪት ዘፍጥረት ምዕራፍ 18 አብርሃም ስላሴን በቤቱ ተቀብሎ ነበረ እና እግራቸውን የሚታጠቡበትን ውሃ ላቅርብ ብሎ ነበረ። ከዛ ውጭ ደግሞ በአንደኛ ሳሙኤል ምዕራፍ 25 ላይ የዳዊት አንድ ሚስት ማግባት ፈልጎ ነበር እና አቢጊያን ሊያገባ ሽማግሌዎችን ልኮ ነበረ እና እነዛ ወደ እሷ ቤት በደረሱ ጊዜ እኔ ባሪያ ነኝ፣ የጌቶቼ ባሪያ ነኝ ብላ የዳዊትን እንግዶች የንጉሱን ዳዊት እንግዶች እግራቸውን አጥባለች ማለት። ስለዚህ እግርን ማጠብ የባርነት ዝቅ ማለት መገለጫ ነው እና ክርስቶስ አምላክ ሲሆን እንግዲህ በኪሩቤል ላይ የሚቀመጠው አምላክ ዝቅ ብሎ የደቀ መዛሙርቱን እግር አጥቧል እና እንደውም እነሱ መታጠብ አልፈለጉም ነበር። ቅዱስ ጴጥሮስ አይሁን፣ ይሄ ለዘላለም እንዳይሆን አለው እና የማደርገውን ነገር አሁን አታውቅም፣ በኋላ ግን ትረዳዋለህ ብሎታል እና ለዘላለም አይሆንብኝ ሲል ይሄን እግርህን ካላጠብኩ ከኔ ጋር እድል ፈንታ የለህም ብሎታል። ከዛ በኋላ እግሬን ብቻ አይደለም እጄንም፣ ሰውነቴንም፣ ራሴንም እጠበኝ ብሏል እና ስለዚህ አንደኛ ትህትናውን የክርስቶስን ትህትና የምንማርበት ነው። ክርስቶስ አድርጉ ብቻ አይደለም ያለው ራሱም አድርጓል ማለት ነው። አድርጎት ፈጽሞት በተግባር ነው ያስተማራቸው። ጸልዩ ብሎ ጸልዋል። እግሮን አጥቦ ደግሞ እናንተም እንደዚሁ አድርጉ ብሏቸዋል ደቀ መዛሙርቱን ስለዚህ የትዕዛዝ ቀንም ይባላል። ይሄ ክርስቶስ የሐዋርያት እግር ማጠቡ ማለት ነው። ከዚህ ውጪ ግን ሁለት ዋና ዋና ጉዳዮች አሉት። ይሄ ሐዋርያት እግራቸው እግራቸውን መታጠባቸው ማለት ነው። አንደኛ የጥምቀት ምሳሌ ነው። ሐዋርያትም የተጠመቁት በዚህ ዕለት ነው ይባላል። ምክንያቱም ጴጥሮስን ካላጠብኩ ከኔ ጋር እድል ፈንታ የለህም። አሁን የማደርገውን ነገር አይገባህም፣ አትረዳውም በኋላ ትረዳዋለ ብሎታል። ስለዚህ ዝም ብሎ ስለ ተራ ውሃ መታጠብ ሳይሆን ክርስቶስ የሐዋርያትን እግር ማጠቡ የጥምቀትም በዚሁ እለት እንደተመሰረተች የሐዋርያትም ጥምቀት እንደዚሁ እንደሆነ የቤተክርስቲያን አባቶች ያስተምራሉ ማለት ነው። የዓለምም ኃጢአት በክርስቶስ እንደሚወገድ፣ እንደሚታጠብ ማስረጃ ነው ማለት ነው። ስለዚህ እኛም የትህትናን የፍቅርን፣ የምታዘዝን ስራ እንድንሰራ ክርስቶስ ይህንን የትህትና ስራ በመስራት አስተምሮናል ማለት እንደው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህን እለት ከዚህም በተጨማሪ ኢየሱስ በስሙ ላመኑት ሁሉ ስጋውን ቆርሶ ደሙን አፍስሶ የሰጠበት እለት መሆኑን ይታመናል። ና የመጀመሪያዊ ሐዲስ ኪዳን ቁርባን ተብሎ የመጠራቱስ ሚስጢር ምንድን ነው? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን የመሰረተበት እለት ነው። እና አይሁድ በዓል ነበራቸው። የፋሲካ በዓል፣ የፋሲካ በዓል ማለት እስራኤላውያን ከግብጽ ባርነት ነጻ ያወጡበትን እለት የሚያከብሩበት እለት ነው። እና ልክ ከግብጽ ከመውጣታቸው በፊት አንድ ያደረጉት ነገር አለ። የፋሲካውን በግ አርደው ነበረ በሙሴ አማቀ ወሬ ዘፍጥረት ምዕራፍ 12 ላይ በሰፊው እናገኘዋለን። ስለዚህ የፋሲካውን በግ ረዱ ተብለው በጉን አርደው መቃንና ጉበኑን ደም ቀብተው ነበረ የተጠበሰውን በግ በቂጣ አድርገው ቶሎ ቶሎ እንዲመገቡ ከመራራ ቅጠል ጋር እንዲመገቡ የሚመገቡትም ደግሞ የተገዘሩት ብቻ እንዲሆኑ እግዚአብሔር አምላክ አዟቸው ነበረ። ስለዚህ ይህንን ካደረጉ በኋላ ሞተ በኩር መቶ በግብፅ እንግዲህ የመጀመሪያ የሆኑትን ሁሉም ሞተዋል ማለት ነው። እስራኤላውያን ግን ይህንን በማድረጋቸው ተርፈዋል። ከዛ በኋላ ከግብፅ የወጡበትን እለት የሚያከብሩበት ነው። በየአመቱ ወር በገባ በአስራ አራተኛው ቀን የቂጣ በዓል የፋሲካ በዓል ብለው የነጻነታቸውን በዓል ያከብራሉ። ስለዚህ በዚህ ጊዜ ወይን ያዘጋጃሉ፣ ቂጣ ያዘጋጃሉ። ስለዚህ እራት አዘጋጅተው ይበላሉ ማለት ነው እና ይህንንም ምሳሌ በማድረግ ጌታችን የፋሲካው እለት ማታ ሐዋርያት እራት እንዲያዘጋጁ ካዘዛቸው በኋላ እግራቸውን አጠባቸው። የጥምቀት ምሳሌ ነው። የተገዘሩት ብቻ ናቸው የፋሲካውን በግ ያን ጊዜ የበሉት። ስለዚህ አሁንም የተጠመቁት ብቻ ስጋው ደሙን እንደሚመገቡ ለማስረዳት ወይም ደግሞ ከኃጢአታቸው የነጹ ሰዎች ስጋው ደሙን እንደሚቀበሉት ምክንያት አድርጎ ክርስቶስ ህብስቱን አንስቶ አመሰገነ፣ ባረከ፣ ቁርሶም ለደቀ መዛሙርቱ ሰጣቸው። ይህ ስጋዬ ነው ብሉ አላቸው ይላል። እንደዚሁም ደግሞ ጽዋውን፣ ወይኑን አንስቶ አመሰገነ። ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ይህንንም ጠጡ ብሎ ስጋዬን ብሉ ደሜንም ጠጡ ብሎ ። ስለዚህ ሚስጥረ ቁርባንን የመሰረተበት ዕለት በመሆኑ በቤተ ክርስቲያን እንግዲህ የመጀመሪያው ቀን የሚባለውም የሚስጢር ቀን የሚያስባለው ይሄ ነው። ስለዚህ ክርስቶስ ሞቶ በመስቀል ላይ የሰው ልጅ ከማዳኑ በፊት አስቀድሞ ስጋውንና ደሙን ለሐዋርያት ሰጥቷቸዋል ማለት ነው። ከሞቱ በፊት ሕይወቱን እንዲያዩ ሕይወት የተባለውን ስጋው ደሙን እንዲመገቡ አድርጓል። በዚህ ምክንያት በሰፊ ይከበራል በቤተ ክርስቲያን። በመጨረሻ እንደው ብናነሳው በተለያዩ የሀገራችን አካባቢ እንግዲህ ይሄ ባህል በድምቀት ከሚከበሩ በዓላት ነው። በተለይ በአማንያን ዘንድ ደግሞ በልዩ ሁኔታ የሚከበር ነው። ዛሬ ደግሞ በዚህ ለት ከቤተ ክርስቲያን የሚመለሱ የእምነቱ ተከታዮች በሙሉ ደግሞ በቤታቸው የሚያዘጋጁት ጉልባን አለ። ጎረቤት ጠርተው በጋራ የሚመገቡበት ሁነት አለ ና እንደው ትንሽ ብናነሳ ስለ ጉልባን ሃይማኖታዊ አንድምታውን አንስተን ብንቋጭ ብዬ ነው። እሺ እንግዲህ ያው ጉልባን የሚዘጋጀው ከተፈተገ ስንዴ እንደዚሁም ደግሞ ከባቄላ ነው የሚዘጋጀው ማለት ነው። ስለዚህ ያው ስንዴ የክርስቶስ ምሳሌ ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12 ላይ የስንዴ ቅንጣት ወደ ምድር ወድቃ ካልሞተች ብቻዋን ትቀራለች፣ ከሞተች ደግሞ ብዙ ፍሬ ታፈራለች ብሎ ክርስቶስ ስለሞቱ ተናግሯል። በስንዴ ምሳሌ አድርጎ ማለት ነው እና ስለዚህ ክርስቶስ በመስቀል ላይ ሞቶ ቤተክርስቲያን ከጎኑ በፈሰሰው ውሃ ከጎኑ በፈሰሰው ደም ቤተክርስቲያን ተገኝታለች። ፍሬ የተባለችው ቤተክርስቲያን በክርስቶስ ሞት በመቃብር በመውረዱ ወደ ሲኦል በመውረዱ ነፍሳት ከሲኦል ነፃ ወጥተዋል ማለት ነው። ስለዚህ ስንዴ ካልሞተች ካልበሰበሰች ፍሬ አታፈራም እንዳለ ክርስቶስ እኔ ካልሞትኩኝ ፍሬ አታፈሩ ህይወት የላችሁም ብሎ በመናገሩ ምክንያት ይህ ስንዴ የክርስቶስ ምሳሌ ነው። መፈተጉ ደግሞ ክርስቶስ ስለ ሁላችንም ኃጢአት ሲል መከራን መቀበሉ በጅራፍ መገረፉ አጥንቱ እስኪታይ ድረስ ስጋው ተለይቶት አጥንቱ እስኪታይ ድረስ መከራን ስለ ሰው ልጆች መቀበሉ ምሳሌ ነው። በተለምዶ እንግዲህ በዚህ በሰሙነ ህማማት ወይም በጸሎተ ሐሙስን ብቻ ሳይሆን በሀዘንም ወቅት ንፍሮ እንደዚህ ይደረጋል እና ይሄውም ስንዴ የዚህ ምሳሌ ነው ማለት ነው። በስብሶ ከዛ በኋላ ብዙ ፍሬ እንደሚያፈራ እኛም ሞተን በስብሰን አንቀርም የሚበሰብሰው ሰውነታችን የማይበሰብስ የሚሞተው ደግሞ የማይሞት ሆኖ ይነሳል ለዚህ ደግሞ ምሳሌያችን ክርስቶስ መሆኑን ለማሳየት ነው ከዛ ውጭ ደግሞ መከራን የምናስብበት በስግደት በጸሎት የምናሳልፈው በአል እንደመሆኑ ቤት ገብቶ የላመ የጣመ ነገር ለማዘጋጀትም ጊዜ አይኖርም በዚህ ምክንያት እንግዲህ ለማዘጋጀትም ቀላል ስለሆነ ነው በሶስተኛ ደረጃ ደግሞ እስራኤላውያን ራሱ ከግብፅ ነፃ ከባርነት ነፃ ሲሆኑ ለማዘጋጀት ምግብ ጊዜ አልነበራቸውም። አብክተው ጋግረው ለመብላት ማለት ነው። ስለዚህ ይህ እንደዚህ ንፍሩ አይነት ነገር አዘጋጅተው ነበር የወጡት። እነዚህ ሁሉ ቤተክርስቲያን እንግዲህ ምሳሌ በማድረግ ጉልባን በቤተክርስቲያናችን በሀገራችንም የተለመደ ነገር ነው ማለት ነው። ዶክተር ከልብ እናመሰግናለን። ዲያቆን ዶክተር ዳዊት ከበደ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የኢትዮጵያ ጃንደረባ ትውልድ የቦርድ ሰብሳቢና የሃይማኖት መምህር ናቸው። እዚህ ድረስ እንግዳችን ስለሆኑ አክብረውን ስለ መጡ ከልብ እናመሰግናለን። ከወዲሁ መልካም በዓል ተምንቺ እናም መልካም በዓል ልውላቸው። እሺ